ፖሊስ ይምጣና የዘረፈችውን አንድ ባንድ ታስረክባታለች። ቆይ ማሽ ጠየቅናት። እስኪ ተረጋጊ መጀመሪያ። ቆይ ጠይቃት አሉ። ስልኩን ብትል ልትቷት ነው እኮ እማዬ። ስጀመረች በጣም ዱርዬ ናት፣ ሰማኛለሁ። ሌባ ናት፣ አጣርታ ነው የመጣችው። ያው ሁሉ ንብረት ከወሰደች በኋላ ምን ቀረኝ ብላ ተመልሳ ትመጣለች። ደውዬለታለሁ እኮ አብረው እየመጡ ነው። አይኗን በጨው አጥባ እዚህ ቤት ከመጣችማ በቃ አልታወቀብኝም ብላ ደምደማለች ማለት ነው። እባክሽ ተረጋጊ ተረጋጉ ይሁላችሁ። ስትመጣ ማንም ሰው እንዳያስደነግጣት። እንተ ሰው አታበሳጭ። ፖሊስ ጠራለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔጋ ሁዱሰላም፣ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዳጣ እንደሚታወቀው በአዲስ ስራ መታለናለች እና ዳጣ ከአስራ ስምንት ዓመት በኋላ ቤተሰቦቿን አግኝታለች። አስራ ስምንት ዓመት ሙሉ ጥያቄ የሆነባትን ነገር አግኝታለች። እንግዲህ እናቷ ያለችበትን ሁኔታ፣ እናቷ ማን እንደሆነች ለጊዜው አባቷ ባይነግራትም አባቷን አግኝታ ግን ከአባቷ ጋር ደስ የሚል ጥሩ ጊዜ እያሳለፈች ነበረ። እንግዲህ ቤት ወስዶ ከልጆቹ ጋር አስቀምጧታል። የእናትሽን ጊዜው ሲደርስ ቀሽ ብዬ እነግርሻለሁ። ድጋሜ ግን ስለ እናትሽ አንዳች ነገር እንዳታነሽብኝ ብሎ ቃል አስገብቷት ቤት ውስጥም አባዬ ብለሽ እንዳጠርኝ ብሎ ተመካክረው ወደ ቤት ሄዳ እንግዲህ አብራቸው እየኖረች ነበር። ነገር ግን በየሄዳችሁበት አንዳንድ ጊዜ ምቀኛ አይጠፋም እና ምቀኛ የሚያዝብኔ ነው እጅ ቤት ውስጥ ያለሽ ልጅ እንግዲህ ናታንን ስለምትወደው መጽሐፍ ቅደጂ ቲክቶክ ላይ ቫይራል እንድትወጭ ብላ አውቃ እንግዲህ ዳጣ ምንም በማታውቀው ነገር አግባብታት መጽሐፉን እንድትቀድ ቪዲዮ ቀርጣት ቲክቶክ ላይ እንድትለቃት ከዛ በኋላ እንደምትፈምስ ቫይራል እንደምትወጣ ነግራት ነበር እና እንዲህ በዚህ በቀላልማ መፈመስ የሚቻል ከሆነ እሺ ብላ ዳጣም ተስማምታ፣ ወደ መጽሐፍ አለበት ክፍል ሂዳ መጽሐፉን ስትቀድ ቪዲዮ ቀርጻት ነበር እና ነገር ግን እሷ ለተንኮል ነው ከናተን ጋር እንዲራራቁ እንደ እሷን እሷ ከመጣሽ ጀምሮ እሷ ጋር እየተግባባ ስለሆነ ከዳጣ ጋር ያችኛዋ ደግሞ ስለምትወደው በጣም ቀንታለች፣ ተቃጥላለች። እና በምን አይነት መንገድ ላጣላቸው ብላ አስባ ስለነበር ይሄን አድርጋለች። ከዛ እንግዲህ ልጁም ለምን ቀደርሽ ብሎ ዳጣን ሲያፋጠጣት ዳጣም ራሷ ነች እንደ እንትን ቪዲዮ ቀርጬ ቲክቶክ ላይ ልቀቅሽ ብላ ያስቀደደችኝ ስትለው ልጁም ያው ስለምትቀና ስለሚያውቅ መጥፎ መጥፎም እንደምሰራ ስለሚያውቅ አልጠፋው ም። የልጅቷ ተንኮልና ተንኮል እና ልጅቷንም ጠርቶ ፊት ለፊት አገናኛቸው። ተንጨርጨሩ፣ ተሰዳደቡ ሁለቱም። አንቺ ውሸታም አለቻት ዳጣም ና ተሰዳድበው ሊደባደቡ ሲሉ ገላገላቸው። ያው እንግዲህ ዳጣም በልጅቷ ስራ ተናዳ ጥላት ወጥታለች ማለት ነው። ከዚም እንግዲህ ሳሎን ላይ ተቀምጠው ነበር ሁላቸውም። ዳጣ ጥፋቷን አምና ይቅርታ ጠይቀዋለች። እሱም ዋናው ነገር ጥፋትሽን አምነሽ ይቅርታ መጠየቅሽ ነው ብሎ ይቅርታዋን ተቀብሏታል እና አሁን ደግሞ ታርቀናል ብሎ ሲተቃቀፉ ልጅቷ ከጎናቸው ተቀምጣ ስለነበር በጣም ተናዳለች። ልጁን በጣም ስለምትወደው ሌላ ሴት እንዳቀፍ ወይ ደግሞ ሌላ ሴት እንድመለከትባት አትፈልግም። እና ዳጣ ዝቤት ከገባች ጀምሮ ሰላም አታለች ልጅቷ በቃ ልትወስድብ ነው ብላ ስላሰበች ማለት ነው እና ሲተቃቀፉ ስታይ ስልኳን ጣውላ ጋር አጋጨችውና ተላቀቁ ማለት ነው እና ለጥፋትሽ ቅጣት ትሰጥሻለሁኝ፣ መርካቶ ሄደን መጽሐፍ እንገዛለን አላት። ዳጣም እሷ መሻለች እችኛዋ ደግሞ አብሬ መሄድ አለብኝ ስትል፣ አይ ያጠፋ ሰው ነው የሚሄደው፣ የምትቀጣው እሷ ነች፣ እሷ ስለሆነች ያጠፋችው፣ ለቅጧቷ ደግሞ አብራኝ ሄዳ መጽሐፍ የምትገዛው እሷ ነች ብሎ እምቢ አላት ማለት ነው። ስለዚህ ተያይዘው ሄዱ ወደ መርካካ የዳጣም አባት እንግዲህ ለዘመናት ለስንት ዓመት ሙሉ ጥያቄ ሲፈጥርበት የኖረውን ነገር ልጄ የቱን አይሆን ወንድሙ ነው የጣላት ልጁን እና ተጣለችበት ቦታ ሄዶ ሲፈልጋት አጥቷታል። እዚያን ሰዓት ይህን ያህል ዓመት ሙሉ ደግሞ ልጄ የቱን አይሆን የት ወድቃ የሆን የሚለው ውስጡን እረፍት አሳጥቶ ስለነበር ልጁ ደግሞ አባቴ ብላ አባቷን ፍለጋ መጥታለት ልጆቹ ጋር አብሮ ቤት ውስጥ ስላስቀመጣት በቃ በጣም ደስተኛ ሆኗል፣ እና ይሄንን ያየች ሚስቱ ምን አግኝተህ ነው እንደዚህ ደስተኛ የሆንከው? በቃ በጣም የተለየ ደስታ እያየሁብህ ነው አለችው። እሱም ያው አንችን የመሰለች ሚስትና ልጆች ስላሉኝ ብቻ ደስተኛ ልሆን እችላለሁ እያላት ነበር። እሷም ይሄ ብቻ አይመስለኝም ብላ የዚች ልጅስ ጉዳይ መቼ ነው የምትወጣው ከቤት ስትለው፣ ፊቱ ላይ ጥሩ ነገር አላነበበችበትም። ቆጣ አለና መኪናውን ቀሰቀሰ። ከዛ የምችል ልጅ እንግዲህ ያው እዚህ ቤት ዳጣ ከመጣች ጀምሮ ደስተኛ አይደለሁም እያለች ነበር። እና ደስተኛ አይደለችም። ልጁ ታምራለች ስላላት ዳጣን በቃ እሷን ነው የሚፈልገው፣ እኔን አይወደኝም ብላ ስላሰበች የምትፈልገው ዳጣን ከዚህ ከቤት ማስወጣት፣ የምታስወጣበትን ምክንያት ነበር የምትፈልገው እና እናቷ ሳሎን ላይ ቁጭ ብላ በነበረበት ሰዓት አባቷም የለም፣ መኝታ ክላስ ገብታ እናቷ ያስቀመጠችበትን ወርቅ ያስቀመጠችበትን ቦታ ስለምታቅ እዛ ቦታ ሂዳ እንግዲህ ወርቆቿን ሰብስባ ኪሷ ውስጥ አስገብታ፣ ነበረ ዳጣናት የወሰደችው ብላ የዳጣን ስም አስጠፍታ ከቤት ለማባረር ማለት ነው እና እንደዚህ ስታደርግ እንግዲህ እህቷ ውሃ ደርሳ ኪሷ ጋር የተንጠለጠለውን ሀብል አይታ ነበር። ምንድን ነው ብላ ስትጠጋት በጥፊ አጮኸቻት እና ተጣሉ ማለት ነው። ሲጣሉ እናቲቱ መጣች። ከዛ የተጣሉት ልጆቿን ገላገለችና መኝታ ክፍል አርፋ ባለበት ሰዓት እቺ ወርቁን ያነሳችው ልጅ ሂዳ አማዬ፣ ዛሬ ኮ ጠዋት ዳጣ እዚህ ክላስ ገብታ ስትወጣ ይቸታለሁ፣ ሌባ ሳትሆን አትቀርም ስትላት፣ ወርቋን ያስቀመጠችበትን ቦታ ከፍታ ስታየው ወርቆቿ እንዳለ የሉም። እና ይህን ያደረገ ባሌ ነው። ተው ይች ልጅ ምኗም አያምርም ትውጣ ከቤት እያልኩት የሰው ሰው ከየትም አምጥቶ አዘረፈኝ እንደፈራሁት ነገር ብላ ተንጨረጨረች ዋለች። ከዛም በኋላ ያችኛዋ ልጅ ደስ አላት። አባትዮም ተጠራ። አባትዮ ተጠርቶ እንግዲህ ሴትዮዋ ባሏን አዘረፈኛል ብላ ስትልበት ገንዘብ አይደል የጠፋው እንተካዋለን ሲላት፣ እንዴት እንደዚህ ትላለህ እያለችው ነው ሌባ ናት ልጅቱ ብዬ ነበር አለችው። እሷ መውሰዷን እንዴት በምን እርግጠኛ ናችሁ እያላት እሷም እርግጠኛ ነኝ ሌባ ናት ልጅቱ አለችው እና መቼም ዓይኗን በጨዋጥ ባዚያ አትመጣም ይሄን ሁሉ ንብረት ከወሰደች በኋላ እያለችው እሱም ስትመጣ ማንም ሰው እንዳያስደነግጣት በአግባቡን ጠይቃት እና እሷ ጋር ከሆነም እንቀበላታለን አላቸው። ከዚያም እንግዲህ ለልጁ ስልክ ደውሎለት ነበረ ዳጣና ናታን ወደ ቤት ተመልሰዋል። እነሱም አይናቸውን አፍጠው እየጠበቋቸው ነበረ። በቀጣይ ቪዲዮ ምን ይፈጠራል? የዛችኛዋ ሌብነት ይጋለጥባት ይሆን ወይስ ደግሞ ያለ ስራዋ ወንጅ ለውዳጣን ያባረሯት ይሆን የሚለውም በቀጣይ ቪዲዮ የምንመለከት ይሆናል። ላይክሽር ሳብስክራይብ ማድረጋቸውን ማድረጋችሁን አትርሱ። መልካም ጊዜ።